ሆሣዕና። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አቤቱ ባክ አሁን አድን፣ አቤቱ ባክ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው። መዝሙረ ዳዊት መዝሙር 117 ቁጥር 25 እስከ 26። የሆሣዕና በዓል አምላካችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ፣ በተለይም አህሩክ እና ሕፃናት ሆሣዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሣዕና በአርያም በማለት ጌታችን በክብር መቀበላቸውን የሚያስታውሱበት በዓል ነው። በዓለም ሆሣዕና የሚለውን ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። ታሪካዊ አመጣጡ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ከደገኛው አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ተውም ሳራ የወሊድነት ዕድሜዋን ጨርሳ ልማደ አንስት ከተቋረጠባት በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ቅልጣፌ በመያዝ የጎበኛት አምላክን መስግነዋል። እስራኤል ከአስከፊው የግብፃውያን አገዛዝ ተላቀው ባሕረ ኤትራን በደረቅ ሲሻግቡ የተሰማቸውን እጥፍ ድርብ ደስታ በግለጡ ጊዜ፣ እንዲሁም ዮዲት የተባለች ንግሥት እስራኤል ሆሎፎርኒስን የተባለ አላዊ ንጉሥ ድል ባደረገችበት ጊዜ በዚያ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊን በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። በዘመነ ሐዲስም አምላካችን መድኃኒታችን ኢየሱስ ክርስቶስ የውዘውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋን መስቀሉ በተጓዘ ጊዜ ሕፃናትና አህሩብ ነፃ የሚወቱበትን ቀን መድረሱን እነሱ ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምረዋል። እስራኤል ዘነባባ በመያዝ እንዳመሰገኑት እኛም እስራኤል ዘነብስ ለቱን ዘነባባ በግንባራችን በማሰር በዓሉን በየዓመቱ እያስታወስን እናከብራለን። ይኸውም በዓል በተዋህዶ እምነታችን የበዓል አከባበር ርሳቤን ከማስታወስ እጅጉን የሚሻገርና በረከት የሚገኝበት በዓል መሆኑን ልንገነዘብ ይገባል። በመሆኑ በዚህ ዕለት ዘንባባ እየተባረከ ለሕዝቡ ይታደላል። ህጻናትና ህሩቅ ለዳዊት ልጅ መድኃኒት በመባል ይገባዋል ሊጃሉ ዘምረዋል። ይህ ሁሉ በአንድ ወገናይ የነበረ አቀባበል ሥነ ሥርዓት ሲሆን፣ በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበር። ሥርዓተ ኦሪትን ትንብተ ነቢያትን በሚገባ እንከተላለን የሚሉ የነበሩ ጸሐፍት ፈሪሳውያን፣ መምህር ሆይ ደቀ መዛሙርትን ገሰጻቸዋል።

ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮኻሉ ሲል መልሶላቸዋል። ቅናት አቅላቸውን ያሳታቸው ፈሪሳውያን የዋ የሆነውን ሕዝብ ምስጋና ወደ ጥላቻ እንዲለወጥ አድርገዋል። ከሁሉም የሚያሳዝነው በዕለተ ሆሣዕና እሑድ ዘንባባ ይዘው የዘመሩለት ጌታ አርብ ይሰቀል ዘንድ ይገባዋል ብለዋል። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም በነቢ በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤል ዘመነ ምረት ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበር። ጌታም እውነተኛ ሰላም ይዤላችሁ መጥቻለሁ ይለው ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጉዟል። መላእክት በለተርጀቱ በሰማይ ለእግዚአብሔር ምስጋና ይገባዋል፣ በምድርም ሰላም ለሰው ሁሉ ይሁን እያሉ የዘመሩለት የሰላም ባለቤት ነው። በመዋዕለ ትምህርቱም ሰላም እሰጣችኋለሁ ብሎ እንዳስተማረን ሰላም የሚሰጥበት ለን መቅረቡን ለማመልከት ነው። በሌላ በኩል በአህያ ጀርባ መቀመጡ ህሁ ምስጥር አለው። በሌላ በኩል በአህያ ጀርባ የተቀመጠ ሰው ሌላውን አሳዶ አይዝም። እርሱም ሮጧ አያመልጥም። በዚህም ጌታችን በእምነት ለሚፈልጉት የሚቀኝ ጠርብ ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን አስተምሯል። ስለዚህ እግዚአብሔር ቤተሰቦች ፀሐይ በዕድሜያችን ሳትጠልቅ በእምነት እንፈልገው። የአህያ ጀርባ ያልናቅ አምላካሽችን ትሑት ስብዕናና የተከበረ ልቦና ወዳለው ሰው ዘውትር ይጓዛል። ተዋርደውና የተከበረውንም ልብ አይነቅም። ለታሰሩት መፈታትን ይሰብክ ሰው ሆነው ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል። መተኛ ሰላምን ይሰጣል። ስለዚህ ንስሐ ገብተን ጌታችን ሆሣዕና በአርያም እያለን ነው ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለመ ዓለም አሜን።